አንድ ትልቅ ቤት በነጻ ይሰጣቸዋል። ታዲያ ይሄ በነጻ የተሰጣቸው ቤት የምድር ቤቱን ካልከፈቱ ብቻ ስምምነታቸው እንደሚቀጥል ይነገራቸዋል። እነሱስ ይሄን ስምምነት ያፈርሱ ይሆን? ታሪካችን የሚጀምረው ሁለት ባልና ሚስቶች የልጃቸውን ክፍል እየተመለከቱ ነው። እነዚህ ባልና ሚስቶች በጣም ይዋደዳሉ። ታዲያ ማታም ላይ አልጋቸው ላይ ሲወጡ ስለ ወደፊት ህይወታቸው ይነጋገራሉ። እሷ አስተማሪ ስትሆን እሱ ደግሞ መሐንዲስ ነበር። ታዲያ በሚሰራበት መስሪያ ቤትም የድሮ ፍቅረኛው ትመጣለች። አብሮ እንደሚሰሩም ትነግረዋለች። እሱ ግን ከእሷ ጋር አብሮ ማሳለፍ አልፈለገም ነበር። ታዲያ ሳራም ቁጭ ብላ ፒያኖ እየተጫወተች እያለ በድንገት አንድ ህመም ይከሰትባታል። ለበኋላ ብትደውልለትም በቶሎ አልደረሰላትም ነበር። ወደ ሆስፒታል ሲሄድ ግን ረፍቶ ነበረ። ልጃቸውን በማጣታቸው ሁለቱም በጣም አዝነዋል። ታዲያ አዲስ ህይወት ለመጀመርም ብለው አዲስ ቤት ለመከራየትም ይወስናሉ። የሚፈልጉትን አይነት ቤት ግን ሊያገኙ አልቻሉም ነበር። ታዲያ ሴትዮዋ አንድ ቦታ ተጠቁማቸዋለች። ሰውየውም አስገብቷቸው ቤቱን ያስጎበኛቸው ጀመር። ቤቱም በጣም ትልቅና ሰፊ ነበረ። እነሱም ቤቱም እንደወደዱትና ሊገዙት እንደሚፈልጉም ይነግሩታል። ሰውየው ግን ስለ እነሱ ማወቅ እንደሚፈልግና ስለ መሸም እዚሁ ማደር እንደሚችሉም ይነግራቸዋል። ሁለቱ ባልና ሚስቶችም የሆድ የሆዳቸውን እያወሩ እንደ ተነፋፈቁም ይነጋገራሉ። በዛውም አብሮ መተኛትና ግንኙነት መፈጸም ይጀምራሉ። ታዲያ ጠዋት ላይም ተነስተው ሲፈልጉ፣ ሰውየው ግን አልነበረም ነበር። ቤቱን ባዶን ትቱት እነሱንም ትቷቸው አንድ ወረቀት አስቀምጦ ይሄዳል። ወረቀቱም የሚለው በአንድ ቅድመ ሁኔታ ብቻ ቤቱ የራሳቸውና የግላቸው ማድረግ እንደሚችሉም ይነግራቸዋል። ወደ ታችኛው ምድር ቤትም እንዳይሄዱና እዛ ካልገቡ ብቻ ነው ስምምነቱ የሚጸድቀው። በዚህም ሁኔታ ግን ሰውየው ምንም አልተመቸውም ነበረ ሚስትየው ግን ሁሉን ነገር ታሳምነውና እዛ ፎርም ላይ ይፈርማሉ። ሚስትየውም ይህን የሚያክል ቤትም ስላጋጠማት በጣም ተደስታለች። ታዲያ በቀጣዩም ቀን የደስደስ ቤታቸው ጓደኞቻቸውንም ይጋብዛሉ። የስራ ባልደረባቸውም አንድ የጃዝሚን አበባ ይዛ ትመጣለች። የበፊት ፍቅረኛውም ወደሱ መታም ነበረ። በድብቅ ቁጭ ብለው እየተነጋገሩ እያለ እሱም ከአካባቢው ዞር እንድትልለትና እንደማይፈልጋትም ይነግራታል። ከውጭም ሰው እየፈለገው ስለነበር ወደዛ ሲሄድም ይህንን ቤት ምንም እንደማያረግላቸውና እንዲያቃጥሉት ይነግረዋል። በሌላኛውም ቀን ከጎረቤቷ ጋር በደንብ ትግባባለች። በኋላም ወደ ስራ ሲገባ ግን ነገሮች ተቀያይረው ነበር ያገኘው። እሱንም ያቺ ድሮ ፍቅረኛው ሊደፍረኝ ነበር ብላም ከሳው ነበር። ከስራው መታገዱ ግን ለሚስቱ ምንም ነገር አልነገራትም ነበር። ታዲያ ባልየውም የቤቱን ስምምነት ውስጡ በጣም ስለከነከነው ነገሮችን ቁጭ ብሎ እያሰበም ነበር። ከዛም ሚስቱ ወደ ስራ ከሄደች በኋላ ግን ቦታውን እየተዘዋወረ ማየት ይጀምራል። ለሚስቱም ያንን ቤት እንዲከፍቱት ቢነግራትም እሷ ግን ምንም አልተስማማችበትም ነበር። በነጋታውም የቤቱን ካርታ ሄዶም ይወስዳል። እሷም እያስተማረች ባለችበት ሰዓት እሱም ወደታች ወርዶ ያንን ሳጥን ለመክፈት ይሞክራል። እሷ እንደመጣች ሲያውቅን ወዲያውኑ ሄዶ ይደበቃል። ወደ ቤትም ስትገባ ምንም እንዳልተፈጠረ ሆኖ ይጠብቃታል። ማታ ላይ ግን የድሮ ፍቅረኛው ትደውልለትና እንዲገናኙ ጠይቀዋለች። በእሱም ተስማምቶ ሄዶ ያገኛታል። እሱም መጥቶ ሚስቱን እንደማያፈቅራትና ካጠገቡ ዞር እንድትልለትም ይጠይቀዋል። እሷም ደግሞ ካጠገቡ ዞር እንደማትልለትና ምንም ነገር ቢያመጣ ምንም እንደማሰሙ ትነግሯል። በነገሩን በጣም የተጨነቀውን ወጣ ብሎ ለመሮጥ ያስብና ሚስቱን ነግሯት ይወጣል። እሱ ከወጣ በኋላ ግን እሷ በድጋሚ እንዳረገዘች ታውቃለች። የድሮ ፍቅረኛውም ወደ እሱ ቤት ግን ቀስ ብላ ትገባለች። ሚስቱ እንዳረገዘችም ታውቃለች። በዚህም በጣም ታዝናለች። በሩ ክፍት ሆኖ ስታየው ግን ሄዳ በሩ ለመዝጋት ትሞክራለች። በሌላ በኩል ደግሞ ጆ የድሮ ፍቅረኛ በመኪና ስታልፍ ይመለከታትና ይከተላታል። በዚህም ግን ሊደርስባት ስላልቻለ ተመልሶ ወደ ቤቱ ይሄዳል። ቤት እንደደረሰም ያልጠበቀው ነገር የሚገጥመዋል። ሚስቱ እንዳረገዘች ትነግሯለች። አብሮ ደስታቸውንም ያከብራል። ከዚህ በኋላም ግን ያለሷ ፍቃድ የታችኛው የሆነ የምድር ቤት እንዳይከፍት ታስጠነቀቀዋለች። በነጋታውም እንደተለመደው የልጃቸውን ክፍል ማስተካከል ይጀምራሉ። በነጋታው ግን ነገሮች ተጠርተውለት እሱም ወደ ስራው ይመለሳል። ታዲያ የልጃቸው ክፍል ላይ ግድግዳው ላይ አንድ የጥቂት ቀላ ያገኛሉ። በሁኔታውም ባልየው በጣም ተናዱ። ይህንን ቤት እንዳንከፍቶ የተፈለገው ምናልባት ቤተሰቦቹ ቀብሮበት ይሆናል ብሎ ይነግራታል። እሷም ነገሩን እያካበድከው ነው ብላ ትመልስለታለች። በበነጋታው ግን የድሮ ፍቅረኛው መሞታን ይሰማል። በዚህም በጣም በማዘን ለሚስቱ ይነግራታል። የጥይቱ ነገር ግን ጠዋትና ማታ የጨቀጭቃት ነበረ። ታዲያ የሆነ ቀን ላይም ፖሊሶች ወደ እነሱ ቤት ይመጣሉ። በጥያቄያቸውም እሱ የድሮ ፍቅረኛው ጋር እንደነበረችና ክስ ቀርቦበት እንደነበረ ንጹሕ ስለሆነ ግን እንደወጣም ይነግራቸው። ፖሊሶቹ ከሄዱ በኋላ ግን ሚስቱ በጣም በማዘን ተቀምጣ ታናግረዋለች። እሷም ሁሉን ነገር እንደምታውቅና ከእሱ ጋር ከድሮ ፍቅረኛው ጋር ያደረገውን ነገር እለዋ ላይ እንደማገጠባትም ታውቃለች። በዚህም ሊያስረዳት ሲሞክር ምንም ነገር እንዳታስረዳኝ ብላ ወደ ውስጥ ትገባለች። በቀጣይም ከዚህ በፊት ይኖርበት የነበረው ሰውዬ ጋር ሄዱ ያናገረዋል። ቤቱም የሆነ እርግማን እንዳለበትና ሰላማዊ የሆነ ቤትህን እንደሚበጠብጠውም ይነግረዋል። ሄዱ ለሚስቱ ቢነግራትም ግን ምንም ሳትረዳው ትቀራለች። ቤቱም ሊገነጥለው ሲል በያዘችው ቢላ አናቱን ትለዋለች። ከዛ ቁጭ አደርጋም እሷ እንደ ገደለቻትና ሬሷንም እዛ ጉድጓድ ውስጥ እንደቀበረችው ትነግረዋለች። ነገሩን ለፖሊስ ሊያሳውቅ ሲልም ግን ትደቅንበትና አንተ እንደ ገደልከት አሳብብሃለው በማለት ታስፈራራውና ታስቀምጠዋለች። በመሆኑ በሀሳቧ ተስማምቶ የእሷ የቤቢ ሻወሯ ቀን ላይ ተገኝቶ አንድ ደብዳቤ ወደ እነሱም ይመጣል። ደብዳቤውም ያለባቸውን ችግር ተቋቁመው ስላለፉ ቤቱ በነጻ እነሱ እንደሆነ ይነገራል። ውድ ቤተሰቦች የምሰራላችሁ ፊልም ከተመቻችሁ ሰብስክራይብ እና ላይክ በማድረግ እንድታግዙኝ